ሰላም አለይኩም ወራህመቱላህ ወበረካቱሁ ተመልካቾቼ እንደምናችሁ፣ ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ የከብሳ ቅመም ልሰራ ነው። ልርዳለኝ ድምብላል፣ ሄል፣ ዝንጅብል፣ በርበሬ፣ ፍልፍላ አስዋድ፣ ነጭ ሽንኩርት፣ የደረቀ ነጭ ሽንኩርት፣ ቀረፋ፣ የደረቀ ሎሚ፣ ቁርንፍድ፣ ቀይ ሽንኩርት የደረቀ የተፈጨው ቅመም የካሪ ቅመም ነው። ይሄ የተፈጨ ነው፣ ግን እጨምረዋለን አንድ ላይ እና እናዘጋጅ አብረን ተመልካቾቼ። ሁሉንም እንደዚህ አድርጌ ትንሽ ወቀጥ ወቀጥ አድርጌዋለሁኝ ለመፍጫው ብዬ። ይሄው ይሄ የደረቀው ሎሚ ነው። ይሄው አዘጋጅቸዋለሁ፣ እንደዚህ አሁን ትንሽ ሞቅ ሞቅ እናድርገውና እንፈጨዋለን ማለት ነው። ይሄው ተመልካቾቼ እንደዚህ ትንሽ ሞቅ ሞቅ እናድርገው። ይህንም እንደዚህ እጨምረዋለሁኝ። ትንሽ ነው፣ ብዙ አይደለም። ሞቅ ሞቅ የሚለው ይሄው እንደዚህ፣ ሽታው ትንሽ ሲወጣ ከላሳ ጠፋዋለሁ። ተመልካቾቼ ይሄው እንደዚህ ሞቅ ሞቅ ያረኩት በርዷል፣ ልፈጨው ነው በዚህ ማንኪያ። ከሁሉም አይነት ሁለት ሁለት ነው ያረኩት እና አሁን ልፈጭ ነው እኔ ብስሚላ። ይሄው እንደዚህ ሆኗል። ይሄው የካሪውን ቅመም እዚህ ጨምረዋለሁ ማለት ነው። አንድ ሁለት ማንኪያ ጨምሬበታለሁ። ጨው ጨውም አንድ ማንኪያ ጨምሬያለሁ። እንዳይበላሽም ይጠቅማል፣ ለጣሙም ጥሩ ነው እና ይሄው እንደዚህ ሰርቻለሁኝ። እናንተም ሞክሩት። በጣም የሚጥም ቅመም ነው። ስራዬን ከወደዳችሁት ደግሞ። ላይክ ሰብስክራይብ ሸር አርጉልኝ። እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ። ይሄ የታጠበ ነው እዚህ ውስጥ ጨምራለሁ። ብስሚላ ይው እንደዚህ የሚያምር ሆኖ ደርሷል። ሽታው በጣም ቆንጆ ሽታ አለው መሻላ